በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መታለች። ስራ ቢፈለግ የለም፣ አንድ ዓመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላ እኔና እንደ ጓደኛ ስናወራ እንግዲህ አንድ ዓመት ከስምንት ወር ገመናዬ እንደ ብቄ እናት አባቴም በቀንም አንድ ቀን እየመገብኩ አኑሬ ያለው የቤት ኪራይ መከራ ነው። ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ጉ ወደ አረብ ሀገር ትሰደዳለሁ አለች። ታይብ እንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው ያነሳው መብጠቱን ሆስፒታል ስትመላለስ ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ ሁለት ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱም ም እያለው እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለውበት ጸበል የለም። በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖር ያለው የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ነው። ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ፣ እኔና ጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየ እግራቸውን ያማቸዋል። እሳቸውም ጳግሜ አንድ 2 3 2013 ዓም ልደታ ዓመተ ምህረት ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናትየ። ገባች ተጠምቀው ሲወጡ፣ ሶስት ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። ለቀን ቀርቶሻል ብሏል። እናትየ ሶስት ቀን ነው የተጠመቁት። ሲደወል ልጅቷ ዝልፍልፍ ብለ ወድቀ፣ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን። ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በርቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽን የምናውቃለሁ ይላታል ዶክተሩ። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባካሽ አትቀልጂብኝ፣ ልሠራ ነው ያለሁት። እኔ ልጅቷን አውቃታለሁ ኪሎ ይሄን ያለው ደሞ እንዲህ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው። ልጅቷን አምጪ ያላት። አይኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ ኬታ አምጥተሽ ጸበል አረብ ሀገር አይደለም ወይ ያለሽው? ኬታ መጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሸን አንድ ከሆነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ አገር እሹ ሰጅኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከእኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ አስር ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው፣ በፍጹም በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት ዘጠኝ ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ዕጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ የሆነው ገባ። እንደ ገባ መጮን የጀመረው፣ ሲወጣ ሆስፒታሉ ውሰዱኝ አለ። ኧረ እባክን እንደው ቢያንስ አንድ ሱባኤ ሳምንት ተጠመቀ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው። ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው? አስራ ሰባት ዓመት የተያዝኩትን እንዴት የለም ትሉኛላችሁ? አለ አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተ ክርስቲያን እዛው ተጠምቆ ሚስቱን ሶስት ልጆቹን ተጠምቆ ያገለግላሉ።